አስለቃሾችና አሙቁልኞች ባለፈው የሆነ ጽሑፍ በፌስቡክ መንደር ሲዘዋወር አየሁ። ስለ አስለቃሾች የተጻፈ አሽሙር ቢጤ ነው፣ ፈገግ አስባለኝ። ስለ ሟች ጥቂት መረጃ፣ አረቄና ገንዘብ ተሰጥቷቸው ሰውን ስለሚያስለቅሱና ማታ አረቄያቸውን እየጠጡ የሰውን አለቃቀሶች እያነሱ ስለሚቀልዱ በማግስቱ ደግሞ ሌላ ለቅሶ ያለበት ፍለጋ ላይ የሚሰማሩ ድሮ የነበሩና በደርግ ጊዜ ስራቸውን የተከለከሉ አስለቃሾች ታሪክ የሚያወራ ነው። የአስለቃሾቹን ሐሳብ ያፈለቀውን ሰው ሳላደንቅ አልቀረው። ደስ የሚል ጨዋታ ነው። ጨዋታ ብቻ ግን አልነበረም። የአስለቃሽ ሐሳብ የቀረበው በሽሙጥ ነው። የሕዝብን ብሶት እየፈለጋችሁ ብሶቱን በማራገብ የምትጮኹ ሰዎች እንጀራው፣ ሆኑባችሁ ለጥቅማችሁ ነው እንጂ የሰው ሐዘን ዘልቋችሁ አይደለም ለአረቂያችሁ ስትሉ የሰውን እንባ በከንቱ ታፈሳላችሁ ነው አሽሙሩ። እንዳልኩት በመጀመሪያ ሳቅሁ። በፈገግታዬ ሆኜ ግን በየአቅጣጫው የሚፈሰውን የእኛን የኢትዮጵያውያንን እንባ አሰብኩትና ገረመኝ። ሰው ግን ምን አይነት የደደረ ልብ ቢኖረው ነው በሰዎች እንባ የሚቀለድና የሚያሸሙረው? የአስለቃሹን እንባ ዘሎ አልቃሹ የሚያለቅስበትን ሐዘን ተራምዶ እንዳልተፈጠረ ቆጥሮ ከአስለቃሹ ጋር ሽሙጥ ለመወራወር የሚደፍር የሰው ልብ ምን አይነት ቅዝቃዜ የተላበሰ ልብ ይሆን? እያልኩም አሰላሰልኩ። በብልፄ ዘመን አሽሙር ሕጋዊ ዕውቅና የተሰጠው መንግሥታዊ ሙያ የመሆኑ እውነታ ጭምር እንዳስገረመኝ ነው። ትልቅ ሥልጣን ላይ እያለህ ትንንሽ አሽሙሮችን በመወራወር ጊዜህን ማጥፋት እንዴት ነው የሚመጣለህ? ሥራህን በአደባባይ የሽሙጥ መወራወሪያ ስታደርገው የሚፈነድቀውና የሚፈነድቅልህስ አካል ምን አይነት ስብዕና ያለው ቢሆን ነው? ለማንኛውም ማንኛውም አይነት ሐሳብ በመቅረቡ በራሱ አንድ ጥሩ ጎን አለው። ሐሳቡን ባትቀበለውም እንኳ ቢያንስ ተቃራኒውን አሊያም አብሮት የሚነሳውን ሌላ ሐሳብ እንድታመነጭ መነሻ ሰበብ ይሆናል። ይኸው ዛሬ እኔም ሰበብ እንደሆነኝ ማለት ነው በነገራችን ላይ ደርግ አታልቅሱ ብሎ የከለከለበት ተደጋግሞ የሚነገር የአብዮት ዘመን ታሪክ አለ። ደርግ በየለቅሶ ቤት እየገባ አስለቃሽን ከለቀስተኛ ለይቶ ከለከለ፣ አሰረ፣ አቀበ የሚባለውን ነገር አሁን መስማቴ ነው እንግዲህ። ሆኖም ሊሆን ይችላል ጸሐፊው በሚያውቅበት አካባቢ። ለማንኛውም ጨዋታ ነው ብለን እንለፈው። እርግጥ ነው አሁን እንደ ድሮ የሟችን ፎቶ ይዘው ዋይ ዋይ ያሉ ለቀሰኛው ሐዘኑ ከውስጡ እንዲወጣለት የሚያግዙ ባህላዊ አስለቃሾች አይታዩ። ግን መንግሥት የሚባለውስ አካል ዛሬ ምን እያደረገ ነው የሚለውን ልብ ብለን ተመልክተነዋል። መንግሥት ራሱ ዋና አስለቃሽ በሆነበት ጊዜ ላይ እንደምንገኝስ ጸሐፊው ጠፍቶት ይሆን? አሁንም አይመስለኝም። እነዚያ ጸሐፊው የሚናገርላቸው ምስኪን አስለቃሾች ምናልባት የሟችን ቤተሰብ የሚያስለቅሱት ጥሩ ጥሩ ትውስታውን ታሪኩን፣ መልካም ሥራውን፣ ስብዕናውን፣ ዕድሜውን ወዘተ እያነሱ ይሆናል። የበልፄ አስለቃሾች ግን ቤተሰብን ሲያስለቅሱ የምናያቸው የቤተሰቡን አባል የውሸት ማስረጃ ቆልለው በመክሰስ ነው። እናትና ጡጦ ያልጣለ ልጅ ነጥሎ በማሰር አቅመ ደካሞችን በመደብደብ ወይ ጥሮ ግሮ ኗሪን ከቀዩ በማፈናቀል ነው የሚያስለቅሱት። የገዢ አስለቃሾች ሰውን የሚያስለቅሱት እንደ ድሮዎቹ የሟችን ፎቶ ከፍ አድርገው እያወዛወዙ ሳይሆን ሰው የለፋበትን እየነጠቁ በሕይወት ያሉ አባወራዎችን ከነልጆቻቸው ልጆቻቸው ቤታቸውን በቡልደዘር በላያቸው ላይ እያፈራረሱ እናቶችን የሚደፍር ጦር አሰማርቶ መግደልና ማስገደሉ አላረካ ሲላቸው ሬሳ ጠብሰው ለመብላት የሚቋምጡ አረመኔዎችን አሰማርቶ ነው የሰውን እምባ የሚያጎርፉት። የድሮዎቹ አስለቃሾች ሟቹ ካለፈ በኋላ ሐዘንተኛን ለማገዝ የሚመጡ ነበሩ። ሐዘን ከልብ ተለቅሶ እንዲወጣ ባህላዊ ስነ ልቦና እገዛ የሚሰጡ ለመኖራቸው በጎ ፋይዳ ያላቸው ነበሩ። ማስለቀስን ሙያ አድርገው የያዙት ዋና አስለቃሾች፣ አብይ አስለቃሾች ግን ደስተኛ የመሰላቸውንና ለጌቶቻቸው ስልጣን የወደፊት ጠንቅ ይሆኑብናል ያሏቸውን በጅምላና በተናጠል በክፉ ስራቸው የሚቀስፉ ሾቶላዮች እነሱ ናቸው። ለአስለቃሽነቱማ የአሁኖቹ የገዢዎች አስለቃሾች ባህላዊውን ማስለቃሽነት ሞክረውታል። እንዲያውም የአስለቃሽነት ሥራቸውን የጀመሩት ሥልጣኗን በወጉ እስኪቆናጠጧት ድረስ በየሰው ቤት ለቅሶ እየዞሩ በማላቀስ ነበር። ባለሥልጣኖች ሞት አለ በተባለበት በጥቁር ልብስ ተገሽረው እምባቢስ አይናቸውን በሶፍት እየጠራረጉ በባሎ እያንቧቡት ነበር። ለዛሬ ዋና የአስለቃሽነት ደረጃ የበቁት እዚህ ላይ የአስለቃሽ አስለቃሽነቷን የመረረ ጨዋታ እንተዋትና ሌላኛዋን ብልጼ ወደ ትልቅ ፕሮፌሽንነት ያሳደጋትን አንዲት ሁነኛ ተወዳጅ ሙያ አሙቁልኝ ትባላለች ብልጼ ሰውን ወደ አሙቁልኝ በመቀየር ጥበብ ተራቃ ወደ ተአምር ደረጃ አሻቅበዋለች እላለሁ እየተደነቁ እስከ ዛሬ አራት ኪሎ ከገቡ አስለቃሾች የምትለይብኝ ምናልባት በአሙቁልኞቿ ብዛት ሳይሆን አይቀርም በቀድሞ ዘመን አምረረው ጫካ የገቡትን ጉምቱ የተባሉትን የተማሩ ሰዎች ሳይቀር ብልጼ ብቻ የምታውቅበትን አንዲት መተት እያስነካች ታሪካቸውን ቀይራ አሙቁልኞቿ ታደርጋቸዋለች። በዚህ ታምር አሙቅልኛ ብልጼን በታሪክ የሚስተካከላት የለም። ምሁር ብትል፣ ቄስ፣ ሼካ ብትል፣ ታጋይ፣ ዘፋኝ ብትል፣ ተዋናይ፣ ማንም አልቀራትም። ብልጼ ወደ አሙቁልኝነት ያልቀየረችው ምን ነገር ይገኛል? በዛሬው ጊዜ ከተገኘም አስለቃሾቿን ትልክብኛለች። ምን ተስኗል? በነገራችን ላይ ቃሉን የማያውቅ ይኖራል ብዬ አላስብም። ካለ ግን አሙቁልኝ ማለት በከተሜ አጠራር በየሰርጉና ድግሱ ላይ ታዳሚዎችን ለማዝናናት፣ ለማሳቅ፣ ሰርግ ለማድመቅ፣ ለማስጨፈር፣ ከውስኪም ከድግሱም ለኪሱ የምትሆን ጥቂት ብርም ጣል የምትደረግለት የሰርግ ቤት አጫዋቾች ናቸው። እነዚህ አሙቅልኞች በተለይ አንዳንድ ሰርግና ምላሽ የሚበዛበት ወር ላይ ለምሳሌ በጥሮር የተለየ ሲሳይ ይዘንብላቸዋል። ሰርገኞች አሪፉን አሙቁልኝ የራሳቸው ለማድረግ ሲሉ አሙቁልኝን ወደ መጫረት ይገባሉ። ፈላጊያቸው ይበዛል፣ ዋጋቸውም ከፍ ይላል። ብልጽ ታዲያ ይህን የሰርግ የአሙቁልኝን ስራ ተክናበት ሹመት የሚያስገኝ ትልቅ ሙያ አድርገው ከሰርግ አሙቁልኞች ጎን ለጎን መንግስታዊ አሙቁልኝ ህጋዊ እውቅና የተሰጠው ሙያ ሆኖ ቤተ መንግስቱን በአሙቁልኞች አጥለቅልቋል። አሙቅልኞች የሚጠሩት የሆነ ጉልህ ነገር ተፈጠረ ተብሎ ሲታሰብ የብልጽን አቋም ለማሟሟቅ የብልጽን ተቀናቃኞች ለማሳቀቅና ለማሽሟጠጥ ወይ የብልጽን እምርታ በሚጣፍጥ መልኩ ለመደስኮር ነው። ለምሳሌ ህወሃት አሸባሪ ስትባል የብልጽ አሙቅልኞች በአይነት በአይነት ሆነው ይመጡና የህዊን አሸባሪነት፣ የህዝቡን መርዘኝነት፣ የብሔሩን ካንሰርነት ወዘተ እያነሱ የአብይን ደጋፊ ያስጨፍሩታል። ህዊ ከምድረ ገጽ ብቻ ሳይሆን ከአንጎላችን ውስጥ ሁሉ ትውስቷ መጥፋት አለበት እያሉ ይጮኋሉ፣ ያጫፍራሉ። ብልጽ ሐሳቧን ቀይራ ደግሞ የህዊን ሰዎች ስትሸልምስ ያለምስ አሙቅልኞች ምን ይወጣቸዋል? እንዳያስጨንቀ ምንም አይወጣቸው። አሙቅልኞች ችግር የለባቸው። አለቃቸው ከተገለበጠ ወዲያው ይገለበጣሉ። የተካኑበትም አሸባሪ ያለቻትን ህዊን በፕሪቶሪያ እርቅ ድርድር መልሳ ልትሻረክ ሽር ጉድ ማለት ስትጀምር እነዚያው ህዊን ከካንሰር የባሰች አልትራ ካንሰር ያደረጓት አሙቅልኞች ለህዊ መሪዎች በመድረክ ቆመው የጀግና ሽልማት ያቀብላሉ። በአስተዋዩ መሪያችን ሆደ ሰፊነት፣ አርቆ አስተዋይነት፣ እርቀ ሰላም በሀገራችን ነገሰ ምናምን እያሉ ያጫፍራሉ። ጌታቸውን ለጣፋጭ ቃለ መጠይቅ ያዘጋጃሉ። ጥያቄና መልስ ሁሉ ያወዳድራሉ ካንሰርንና ካፕሪኮርን። አሁንም የብልጽግና አሙቁልኞች ሰው ተፈናቀልኩ ብሎ ሲጮህ እነሱ የልማቱ ትሩፋት፣ የነቢያችን ብቃት፣ የኮሪደራችን መብራት፣ የርችታችን ስፋት፣ የድሮናችን ምጥቀት ወዘተ ወዘተ እያሉ ያሟሙቃሉ። ኢትዮጵያችን ለብዙ ዘመን በብዙ ታሪክ ውስጥ ያለፈች ሀገር ነች። ብዙ ባይሆንም በስም ጭምር የሚታወቁ አሙቁልኞችም በየዘመኑ አይታጡም። የአብይ ግን የተለየ ይመስለኛል። የድሮዎቹ መንግሥታት አሙቁልኞች ግፋቢል፣ እግዜር የቀባው ንጉሥ፣ ቆራጡ መሪ፣ ትንቢት የተነገረለት ባለዙፋን፣ ምናምን ይሉ ይሆናል እንጂ ደፍረው ክርስቶስ ራሱ መጣ በፍጹም አይሉ። በኢትዮጵያ ታሪክ መሪ በአካል በአምሳል ክርስቶስ ራሱ ነው ተቀበሉት ሲባል፣ ይህ አይነቱም ዐይንን በጨው ቀቅሎ የበላ የአሙቁልኝ ድርቅና አደባባይ ሲወጣ የመጀመሪያው ነው። ይህ ይህ ነገሯ ብልፄ ከቀደሙት ገዢዎች ሁሉ ጋር ስትነጻጸር አይናቸውን በጨው በማጠብ የላቁ ከሊቅ እስከ ደቂቅ በየአይነቱ የተሰለፉ ክቡራንና ክቡራት አሙቁልኞችን ለሕዝብ እይታ ያቀረበች ፍጹም አይረሴዋ ባለ ጊዜና ባለ ታሪክ ያደርጋታል። ብልፄ ለውጥን ሰብካ ተሽሎክሉካ ተቅለስልሳ ወደ መንበር ወጥታ ስታበቃ አሙቁልኞችን ወደ አስመላኪነት ደረጃ ከፍ አድርጋ ያሳየች የመጀመሪያዋ ገዥም ነች። አሙቁልኞች አለቃቸው መጽሐፍ ካሳተመ ጉባኤ ጠርተው እስኪ ከፍ አድርጋችሁ ያዙት ይሄ የመደመር መጽሐፍ ያድናል በሉ ያሻግራል በሉ እያሉ እንደ ቅዱስ መጽሐፍ ሲያስመልኩ ያየ ነው። በዚህ በብልፄ ዘመን ነው። ይሄ ኮ በእውን የተፈጸመ ታሪክ ነው። ብቻ አስለቃሽነትን ከምስኪኖች ላይ የቀማና ከሙያ ፍቅሩ የተነሳ ራሱ እምባና መርዶ ወደ መፍጠር የተሸጋገረ፣ ከአስለቃሽነቱ ጎን ለጎን ደግሞ አሙቁልኝነትን ወደ ሚኒስትርነት ማዕረግ ያሸጋገረ መንግሥት ታቅፈን እንዳለናለን። ከአሙቁልኞች ጠባይ ምናቸው ይገርመሃል ካልከኝ የይሉኝታ ቢስነታቸው ደረጃ በጭራሽ የሞራል ጥያቄ የለባቸው። ቋሚ ጠላትም ቋሚ ወዳጅም የላቸው። ለንጽጽሩ ከይቅርታ ጋር አሙቅልኞች የጌታቸው ታማኝ ውሻ ማለት ናቸው። ጌታቸው ለሞቀው ጭራቸውን ይነሰንሱለታል። ጌታቸውን ለነካባቸው ጥርሳቸውን ስለው ይጮውበታል። አሙቁልኞች ዛሬ ከሰርግ ቤት አጫዋችነት ተለይቶ ከጌቶች ስሜት ጋር አብሮ መነሳትና መውደቅን የሚጠይቅ የተከበረ ማለቴ፣ እጅግ የተዋረደ የመስሎ አዳሪነት የእበላባዮችና የፕሮፌሽናል አክሮባቲስቶች ፖለቲከኞች መተዳደሪያ ሙያ ሆኗል እና አስለቃሽነትን ከአሙቁልኝነት ጋር ደርቡ የያዙ የብልፅ ሰዎች አደባባይ ወጥተው አስለቃሾች ባሏቸው ላይ ሲሳለቁ ከማየት በላይ የሚያስቅ ነገር ያለ አይመስለኝም። ብዙ ጊዜ እኛ ዘንድ የሚታየው ነገር አመድ በዱቄት ሲስቅ ምንም አለመሸማቀቁ ይመስለኛል። የአሁኖቹን የአብይ አስለቃሾችና አሙቁልኞች ተመልከታቸው። በየትኛው ሞራላቸው ነው በጥንት ዘመንም ሆነ አሁን ለማኅበረሰባችን በሐዘኑ ወቅት ከጎን ሆነው ራሳቸውም በሟች መለየት አዝነውና አልቅሰው ሟችን አስተዛዝነው ለሚሸኙ አስለቃሾችን አንስተው ለመሳለቅ የሚደፍሩት? በየትኛው ሕሊናቸው ነው ዛሬ የኑሮ ቀንበር ተጭኖ አላራምድ ካላቸው ሙያተኞች ጎን የቆሙ የወገን ብሶት የሚቆረቆራቸውን ከአስለቃሾች ጋር የሚያነጻጽሩት? ገዝለው አስረው አፈናቅለው ህዝብን የሚያስለቅሱ ዋና በኤልዜቡል አስለቃሾች በምን ሞራል ነው ከወገናቸው ጋር መቆምን በመረጡ ባለ ሕሊናዎች ላይ የሚሳለቁት? እንዴት ክብርና ማዕረግ የተሸለሙ ፕሮፌሽናል አሙቁልኞች የማህበረሰብ ባህልና ወግ ባፈራቸው ምስኪን አስለቃሾች ይቀናሉ። አያሳፍርሙ? የደረስንበት ሐፍረት አልቦ ዘመን። መጽሐፈ መክበብ ምዕራፍ ሰባት ከአንድ እስከ አራት እንዲህ ይላል። ከመልካም ሽቶ መልካም ስም፣ ከመወለድ ቀንም የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል፣ እሱ የሰው ሁሉ ፍጻሜ ነውና፣ ሕያውም የሆነ በልቡ ይኖራልና። ከሳቅ ሐዘን ይሻላል ከፊት ሐዘን የተነሳ ልብ ደስ ይሰኛልና የጠቢባን ልብ በልቅሶ ቤት ነው የሰነፎች ልብ ግን በደስታ ቤት ነው መክበብ የሚነግረን ምንድን ነው ከጮቤ ቤት ይልቅ የልቅሶ ቤትን ስለምን መረጠ ጥልቅ ትርጉሙን ቃሉን ለተረዱት ለእምነት አባቶች እተዋለሁ አሁን ግን ለእኔ ቃሉ የሰጠኝ ትርጉም ይህ ነው የብልጼ አሙቁልኞች ሆይ ከአሙቁልኞች አስለቃሾች እንደሚሻሉ አታውቁምን የሚል አመድ በዱቄት ይስቃል ሆነና የኛ ነገር ተደማምጠን ተከባብረን ተፈቃቅደን የሚያስለቅሱ ወገኖቻችንን እንባ የምናብስበት የጋራ መላክ ከመፈለግ ይልቅ አንዱ ባንዱ እየሳቀ ዓይናችን እያየ ጀንበራችን አዘቀዘቀ አበቃ።